አንተም ዝም አልከኝ። ምንድን ነው ዝም ያልኩሽ? ቅድስት ያጠፋሁት ነገር አለ ሳለውቅ? ምንድን ነው አስቀየምኩሽ? አሁን ላይ ሰሞኑን ደስታ አለው። እኔ ሳላስተውል አስቀየምሽም ከሆነ ደግሞ ይቅርታሽ። አረ ምንም አላስቀየምከኝም ጋሽ። ታዲያ ምንድን ነው ዝም ያልኩሽ? አይ በቃ ጋሽ እሸኘኝ። አልገባኝም። ወዴት ነው የምሸኘሽ? ወደ ሀገሬ። ለምን? እድምሽ ለትዳር ደርሰው ቤተሰቦች ሚራሽን ህይወት እንድትመሰረች ይፈልጋል። ተስማሚያለሽ እና ለምታይቻለሽ እኔ ማህሌት ቤት ለማስገዛት ብላ ከገባችበት ወጥመድ በቀላሉ መውጣት አቅቷታል። አሁን ላይ እንቅልፍ መተኛትም ማረፍም አልተፈቀደላት። ዳጣ ለምሳሌ ቅድስትን ባለቤቱ አድርጎ ላንች ደግሞ እናት ሳያዘጋጅልሽ አይቀርም በማለት ሰርፕራይዝም አርጋታለች። እኔም ከትምህርት ቤት ውስጄ እናት እንዳለኝ አሳያቸዋለሁ በማለት በዛውም ደስ ብሏት ትገኛለች። ሎገስ ዝና ካገኘው በኋላ ወደ ቤት አልመለስም፣ ከተመለሱ ደግሞ ሊያገኘኝ ስለሚችል ዘው ማደር አለብኝ በማለት እንግዲህ ሮም ይዞም አድሯል። ቅድስት ለብሩኬ የቤት ሰራተኛው ብትሆንም ግን እንደ ሚስት እንደ ልጁ ደግሞ ለእናትም ሆና ብዙ ነገር ስትሆንለት ቆይታለች። የሰራችበትን የስድስት ዓመት ደሞዟንም ልጅቷ እንድትታከምበት ሙሉ በሙሉ ሰጠው። ብቻ ብዙ ቀናቶችን ከሱ ጋር ሆና ችግሮችን እንዲያልፍ አድርጋለች። ቅድስት ብሩኬን ታፈቅረዋለች፣ ግን ደሞ የቤት ሰራተኛ ስለሆነች እሱን አፋውጣ አፈቅርሃለሁ ብላ መናገር ትንሽ ከበድ ካላት ሰንበትበት ብሏል። ግን ደሞ ባለቤቷ እንዲሆን የምትመኘው አይነት ወንድ ስለሆነ ሁሌም ከጎኑ ትገኛለች። ሩኬም ልጁ ስለታመመችበት ትሞትብኛለች ብሎ ስለፈራ ማንኛዋን ሴት ወደ ሕይወቱ ለማምጣት ዝግጁ አልነበረም። አሁን ግን ላይ ግን ራሱን ትክ ብሎ እንዲያይ አድርገዋለች። ወደ ሀገር የሸኘኝ ካለችው በኋላ ቅድስት ልትለየው ስለሆነ ክፉኛ ደንግጧል። ለምን በማለትም ጠይቋት ነበር። ውድና ክቡር የሆናችሁ የቻናል ቤተሰቦች እንደምናላችሁልኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ እያልሁኝ ምሳሌ እንደሸመተው እስከ ቪዲዮ ፍጻሜ አብራችሁን ሞገስ እና ዝና ፊት ለፊት ተፋጠጡ! በዚህ መሃል ታዲያ አሁን ቀድመ ስለምትገለኝ እኔ ነኝ ቀድሜ ግንባርህን የሚልህ በማለት ሽጉጥም አምጦ ግንባሩ ላይ ደቅኖበት ነበር። ወደ ኋላ አታፈግፍግ ሉላ ጎበዝና ጀግና አደረገች፣ ኃይል በልተኩስ በማለት ፊት ለፊትም ሲጠገው ነበር ናም ምሉላን ለአንተ ከምተውልህ ሞት መርጣለው በማለትም ተፈታትኖት ነበር። ቀድመ ስለምትገለኝ መግደሌ አይቀርም በማለት እሱም እንግዲህ ሳያቅማማ ጅጉጡን እንደደቀነበት ነበር። መሐሊት ስለፈራች ባከንዝ ና እንደ እሷ ተወው በማለት እሷ ጋርም ሲላላጡ ነበር። በዚህ መዓል ታዲያ ሞገሴ እንደምንም ብሎ አምልቷል። መሐሊት ከዝና ጋር መሯሯጡ ድክም ስላላት ለይፍራትም ደውላ ምን ላድርግ እህቴን የደከመኝ ከሱ ጋር ስሯሯጥ ነበር፣ እነሱ ተፋጠዋል፣ እየተሯሯጡ ነው ምላድርግ በማለትም ማማክራት አለች። እነሱ ለራሳቸው ጉዳይ ወደ ቤትሽ ተመለሽ በማለቷ እንግዲህ መሐሊትም ወደ ቤቷ እያመራች ትገኛለች። ሉላ ሞገስ የደውሎ ከግቢ ወይም ደግሞ ከቤት እንዳትወጭ ዝና ያለንበትን ስላወቀ መንቀሳቀስ የለብሽም፣ ሰው ቢቆፈቁፍ እንዳትከፍች በማለትም ማስጠንቅቋት ነበር። ከትንሽ ደቂቃዎች በኋላ በድጋሚ የደውሎ እኔ ያምልጫ አለው። ብቻ አሁን መኪና ስለያዝኩኝ ወደ ሌላ ቦታ ሄዳለሁ ልመጣም ላልመጣም እችላለሁ ብሏታል። እሷ ክፉኛ እየተጨናነቀች ነው። ዝና ሞገሴ ካመለጠ በኋላ እንደ እብድ እያደረገ ይገኛል። በዚህ መሃል ታዲያ ለመሐሊትም ደውላ መሐሊት የትነሽ በማለትም ጠይቋት ነበረ። ወደ ቤት እየሄድኩ ነው ልመለስ ወይ በማለት ስታማክረው እኔ እንደ ጋማ ከብት አስዘሽኝ የታባሽ ነው የምትሄጂው በማለት ይጮህባታል። ሞገዜ ለዳጣ ደውሎ ዝና ያለንበትን አውቋል። ስለዚህ ሉላንም ሊወስድብኝ ይችላል። ለማንኛውም ተጠያቂው እሱ ነው በማለት አንዳንድ ነገሮችን ስለነገራት እሷ እየተጨናነቀች ትገኛለች። ለቅድስትም ያለውን ነገር ነግራለች። ቅድስትም ይህ ነገር ማብቃት አለበት ትላለች። መሃሊት ከዝና ጋር አውርታለች። አሁን ሞገሴ ሽጉጥ ስለያዘ እሱን ማሸነፍ ወይም ደግሞ መግደል አትችልም። ስለዚህ ሌላ መፍትሄ ተጠቀም በማለት አንድ መፍትሄም አቀርባለታለች። ባለቤቴ አንድ ወር ሊሞላት ነው። ስለዚህ አባቴ እንኳን ቢሰማ በሽጉጥ ነው የሚገለኝ። ከኛ ቤተሰብ ሽንፈት አናውቅም በማለት ብቻ አካኪ ዘራፍ እያለ ነው። ታታይ ቅድስትንና የብሩኬን ግንኙነት በደንብ ስለምታውቅ ያለውን ነገር ለምሳሌ እየነገረቻት ነው። እኔ ግን ይህን አባትሽን አላመንሁትም፣ ብቻ ግን እችን ቅድስት እናትሽ ሊያደርጋት እየተዘጋጀ ይመስላል በማለት አንዳንድ ፍንጮችንም ሰጣታለች። ምሳሌም ቅድስትዬ እኮ እናቴ ብትሆን ደስ ይለኛል፣ ደሞ ሆስፒታል ከመሄዴ በፊት ስትመለሽ እናቴ ብለሽ ትጠርኛለሽ ብላይ ነበረ፣ ግን እንዴት ነው እናቴ ኮሙታለች በማለት ብቻ አንዳንድ ነገሮችን ልታስረዳትም ችላለች። ቅድስት ምሳሌ ከታከመች በኋላ የቤት መቤት እንጂ የቤት ሰራተኛ በፍጹም አልሆንም ብላ ቆርጣ ተነስታለች። እናም ከቡርኬ ጋር ሳሎን ላይ መቀመጥ ከጀመረች ስንበትበት ብላለች። በዚህ መሀል ታዲያ ዛሬ አንድ ጥያቄም ጠይቀዋለች። እየተርበተበተችና እየጨነቃት ትገኛለች። ቅድስትዬ ምን ሆነች ነው በማለትም ተጠይቃለች። ሩኬ የምንሆነች ነው? ቅድስት የፈለግሽው ነገር አለ እንዴ? የቤት አስቤዛ አልቆ ነው ወይስ ምን ምትነግሪ ነው? ወይስ ደግሞ የአሳላቅ ያስቀየምኩሽ ነገር አለ በማለትም ጠይቋት ነበር። ረጋሽ በፍጹም አላስቀየምከኝም። ብቻ ብዙ ነገሮችን ከተጨናነቀች በኋላ በቃ ሰናብታይ በማለት ቃላቶችን አውጥታለች። እሱም ደነገጠ። ሴት ሲላትም ምቴጂው ሲላትም በቃ አንተም ዝም አል ኸይ ፣ ስለዚህ ወደ ሀገሬ አሰናብታይ በማለት በግልጽ አማርኛ ፍንትው አርጋ ነግረዋለች። እሱም ክፉኛ ደንግጧል። ብቻ የሆነውንና የተፈጠረውን ነገር ዛሬ አምሮብሻል ማለትም ጀምሯል። ዛሬ ስለያየህ ነው እንጂ ሌላ ጊዜ ምን እንደዚህ ሆነ? ምንም የተለየ ነገር አላደረኩም በማለትም ኮምሽሽ አድርገዋለች አለች። አጣ ቅድስትና ብሩኬ የሚያደርጉት ነገር ስላጓጓት እነሱን ማየት ወይም ደግሞ የሆነ መረጃ መስማት ፈልጋለች። ስለዚህ ምሳሌን አንድ ምልክት ላከቻት። እንግዲህ ምሳሌ ተረትና ምሳሌ ጠይቃት ነበርና እሱን ነገር ለብሩክ ጠይቂው በማለትም እሷን ወደ እነሱ ወደ እነሱ እንድትሄድ አድርጋለች። ቅድስትም አልጋ እያነጠፈች ነበርና በድንገት ብሩኬም ይመጣል። እሷም እየተርበተበተች ነው፣ ሰውነቷ ላበላብ ሆኗል። ብቻ የተፈጠረውን ነገር ጋሽ በልመሽ ቷልተኛ በማለትም ጥለው ለመውጣት ሞክራ ነበር። እሱም እጇን ይዞ ለትንሽ ደቃዎች አብረው ቆይተዋል። ቅድስትም እየተርበተበተች እንደዘው እየቀጠለች ነው። ብሩኬም ፈርቷል፣ ፈራው ተባሁ እያለ ብቻ ላለመሸነፍ አብረው እየተንገዛገዙ ይገኛሉ። በዚህ መሀል ታዲያ ስለ እኔ ምን ይሰማሻል በማለትም ጠይቋት ነበር። እሷ ምንም አይሰማኝም ትላለች። ምሳሌም ዳጣ ስለላከቻትና ጥያቄውንም ለአባቷ መጠየቅ ስለምትፈልግ ወደ መኝታ ቤታቸው ጎራ ብላ ነበር። ቅድስትና ብሩክ ተያይዘው አገኘቻቸው። እነሱ ተርበተበቱ፣ በጣም ፈርተዋል። ስለዚህ የዚህ መተኛት ፈልገሽ ነው ወይ በማለት ቅድስትንም ጠይቃት ነበር። እኔ እዚህ መተኛት አልፈለግኩም ክላሴ ውስጥ ነው ምተኘው በማለት ቅድስት ታወራለች። ምሳሌም ቅድስትዬ፣ ከዚህ መተኛት ከፈለግሽ ለሦስታችንም ይበቃናል መተኛት ትችያለሽ በማለት በአባቷ አልጋ ፍቃድም ትሰጣታለች። ሉላ በጣም ስለፈራት ለሞገሴ ደውላ እኔ ከዚህ ቤት ማደር አልችልም በጣም እየፈራሁ ነው የምትመጣ ከሆነና ያለዛ እኔ መምጣቴ ነው በማለት ችግር ፈጥራበት ትገኛለች። እሱ ደግሞ አሁን እየጠበቀን ስለሆነ እኔ መምጣት አልችልም ከመጣሁ አንቺን ይወስድሻል፣ እኔንም ይገለኛል በማለት ቢያስረዳትም እሷ ግን በፍጹም ብላለች። ዝና ሞገሴ ባንክ ሲጠቀምበት የነበረውን በደንብ ስላረጋገጠ ከዚህ በኋላ ሉላ ከዚህ ሰፈር ነው ያለች፣ የትም ልትሄድ አትችልም በማለት ጥበቃዎችን አሰማርቶ ከቦ እየጠበቀ ይገኛል። ቅድስት ስትፎክር እንዳልከረመች ከረመች ዛሬ ላይ በፍቅር ጥያቄ ሲጅ ጎደጎድላት ይህን ግን በደንብ መመለስ አልቻለችም። በፍራት ውስጥ ሆና ፈራው ተባው እያለች ትገኛለች። ጋሼ በቃ ልቀቀኝ፣ እኔ ልሄድና መኝታ ቤቴ ውስጥ ልተኛ በማለትም ፍቃድ ጠይቃ ነበር። አሁን ቅድስትን ማጣት አልፈለገም። የቻለውን ሁሉ እያደረገ ይገኛል። ፈራሁ ተባሁ ያለ ከማክበሩ የተነሳ በጣም እየፈራ ይገኛል። በጣም ነው የሚያከብራት። ልክ እንደ ሰራተኛው ማየት አይፈልግም። እናም አሁን አጣብቂኝ ውስጥ ይገኛሉ። እስትም ለመሳም ስትግደረደር ተስመሽ አታቂም ወይ ተብላም ተስም ያላቅም ትላለች። አንቺ ንጹሕ ነሽ ስለዚህ ማግባት አለብሽ። ቤተሰብም እንድታገቢ ይፈልጋሉ። ስለዚህን ነገር አትፈልጊም ወይ ተብላ እሽም ብላለች። በዚህ መሃል ታዲያ እየፈራሁ ነውም ትላለች እንትላለች፣ አትፍሪኝ በማለት እያደፋፈራት ይገኛል። በሌላ በኩል ጋሸ ልሂድ ስትለው ጋሸ ማለት ትተሽ ብሩኬ ማለት አትፈልጌም በማለት ተጠይቃ ነበር። ውድና ክቡር የሆናችሁ የቻናሌ ቤተሰቦች ሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም ምሽት።